ዛሬ መልሽ አንተ ስዘምሮ ነው እያላወኩት መዝሙር። እኔ እኮ ማበላሸው እኔ እኔ ነገር ምን እንደሚቻለኝ አላውቅም። ሲቅ ዘምሮ በጣም ይሰማኛል። ከዚህ ቤት ነገር ይሻለው ቤት። በጣም በጣም ድምጽ ደስ ይበል። ማርያም ቤተክርስቲያን ቁጭ ብዬ የሆኑ ካህን ካጠገብ ያሉ እና ዝም ብዬ አጠገባቸው ዳለው የሆነ ዜማ ነገር እየተለማመድኩ እና የሆነ በቃ ተበሳጭተው በትግስት ሰሙ ሰሙ ሰሙኛ በጣም አቃታቸው። በቃ ታግሶ ማዳመጥና አላርፍ አልኩ ምናምን ላለ እና ዳዊት ይዘው እየጸለዩ ነበረ ዳዊታቸውን ዘጉና

በእንቅልፍ ልቤ ድምፅ ጥሩ ነው ያልኩ እንጂ መዝሙር አንድ የሚነግረኝ መዝሙር ነው ያላቀ። እስኪ አንድ መዝሙር እኔ ከልደት ይሻላለሁ በመሻል የሱን ጭራሽ እግዚአብሔር መስዋዕቱን አይቀበለውም። የኔ ግን ይቀበለኛል። በጣም ቀላለ፣ የምጽናናበት ስምሽ ነው። እኔ በጣም ይከብደኛል። እኔ የምለውን አንቺ ማቻቸው ዜማዎች አሉ። እሺ ንገረኝ። አንተ እኔ የምልህ እንትን አለ አንተ ልትለኝላለሽ። ለምሳሌ በአይኖች ፈልግሻለው ሁል ጊዜ ጽናና ያለው በልቤ ማርያም እያልኩኝ ዘመኔን ከመከራ ያልኩኝ በልቤ ማር ጌታ እኔ ጋር ብቻ መስሎኝ ነበር። እንደዚህ አይነት መዝሙር አለ።

ያንቺ ደግነት ባሪያሽን ሰወረው ከአስጨማቂ እናቴ፣ ስምሽን ስጠራ አለፈ በፍቅርን የዘመርኩት። እሺ በጣም ያገኘው መቼ ቶሎ ነው፣ ላ ዘመረብኝ አንድ ላቅ አልቻልኩም እኮ

ድርግ ማስተኛችያውሪያብ ያቃልቃል እሱእ ይበልጠኛል። ለነገሩ ሁሉንም እንደ የምታውቀው እኔ ግን በጣም የምወደው ስለሆነ ስለመቤታችን ከሆነ በጣም የምወደው ዝማሬ አንድ ነው። ድምጼ ባያምርም ግን አላደለ፣ ትንሽ ከጆሮችሁ ስልካችሁን ራቅ አድርጉና አዳምጡት ፕሊስ በክፉ ቀን ሞጫ ከሞት የሚያድነው አማላጅነትሽን ለሚተማመን ሰው አላፈርኩ።